ጉድ ጉድ ጉድ ጉድ ጉድ! ቤተሰቦች ወዛደሮች ነው፣ ወዛደሮች ነው መይባሉት፣ እነ ሩተነ ጽጌ እንግዲህ። ሰላም ውድ የተከበራችሁ የአስቴር ቻናል ላይ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? ያላችሁልኝ እኔ ያለሁላችሁ እግዚአብሔር የተመሰገነ ይሁን። እንግዲህ ጨራሽ ማለት ነው ወንድ ወንድ መስሎ መጡልን ማለት ነው በቶክቱክ ላይ እሩታዬ በእርግጥ ላይ በጣም ነው የሚያምሩበት ማለት ነው። ይህነችና እናንተ በቃ ሱፍ ካለ ሱፍ እንለብስም ማላችሁ እንግዲህ። ትናንትና እንዳያችሁ ነው አብር ሽምፕራንክ ሰርቶ ነበሩ። ግን ማለት ነው ጽም የለም። እንግዲህ ጽም እንደ ከዚህ በፊት የሆነ ጊዜ ከሀይሚጌ የሰሩ ጊዜ ጽም አድርጎ ነበሩ። በጣም ነው የሚያምሩባቸው። ጽጌተን ጠራጠራረችው፣ በቃ አይነኛ አለችው። በቃ ሲጀመር ማለት ነው እንግዲህ እናቴ፣ እዚህ ጋር ከሩታ ወንድ ነው የምትመስለው እውነት ለመናገር በቃ ወንድ ወንድ። አረ ጉድ ሆነ እናንተ ሱፍ አማራቸው፣ ሱፍ አማረባቸው። አይ አይ አይ ይህንን ሱፉን እንግዲህ አውልቁትና ለዳንኤልና ለዳንኤልና ለአብርሽ ስጡትና እናንተ ቤላችሁን ብትለብሱ ነው መሻላችሁ ብዬ ነው ማስቦነን። ጽጌ እንዴት እንዴት ነው የሚያደርገው? በእናታችሁ እዚህ ያየ አይታችኋል። በቃ ቁልጭ ነው፣ ወንድ እኮ ነው የመሰሉት። ሄዱ አልነበራችሁ? እንደሄዱት በቃ ወደዚህ ተመልሰው መጡና ቶክቶክ ሰሩ። ሽ ኩል ሰው ግን ትላንትና ትላንትና በጣም ነው ፋታ ያለበት ማለት ነው። በጣም ነው ፋታ ያለበት ማለት ነው። ፋታ ነው ያለበት ማለት ነው። ዳንኤል ግን ደግሞ ወጠጤ ጣጣጣጣ ያለ ጸገን እየደበደባት ነበረ። ግን አምሮባቸዋል ብዬ ነው የማስበው። እንግዲህ ከማን ልበለው ካሩታሪ ያምርበታል። እውነት ለመናገር በቃ ከ ከዚህ በፊት የለበሰችው ሶፍራሱ በጣም ነው የሚያምርበት። በቃ ሸንቀጥ አርቆት ማለት ነው። ውጥጥር አርቆት ጢም ቢኖራቸውና ኮፍያ ቢያደርጉ፣ በቃ ገጥማ ነው ወንድ ናቸው የሚመስሉ። ጢም ቢኖራቸው ማለት ነው። ይሄ ነው ጢም የለም። እንግዲህ ምን ታደርጋላችሁ? አይኔ ጉድ ጉድ ጉድ ኮ ነው ዘንድሮ።